ወደ ተከራይ አፈጣጠር ከመሄዳችን በፊት የባለቤት ስርዓት ንብረት አያያዝ ውስጥ ያለውን አደረጃጀት ልንገራችሁ። ስርዓቱ በሳይቶች ህንጾች፣ ወለሎች እና ክፍሎች የንብረት ተዋረድ የተዋቀረ ነው። ይህም ማለት ሳይቶች ውስጥ ከአንድ በላይ ህንጾችን መፍጠር እንችላለን። ህንጾች ውስጥ ደግሞ ወለሎችን መፍጠር እንችላለን። ወለሎች ውስጥ ደግሞ እያንዳንዱ ውስጥ ክፍሎችን መፍጠር እንችላለን ማለት ነው። እናም ማንኛውም ንብረት በዚህ ተዋረር ላይ ተከራይ ተመድቡበት ኪራይ ማስተናገድ ይችላል። ነገር ግን አንድ ንብረት ከተከራየ በኋላ የበላይ ንብረት ላይ ተከራይ መጨመር ክልክል ይሆናል። ይህ ማለት ለምሳሌ የመጀመሪያ ወለል ክፍሎችን አከራይተን ከዛ ክፍሎቹ ያሉበትን ወለል፣ ህንፃ ወይም ሳይት ማከራየት ብንፈልግ ሲስተሙ ይከለክለናል ማለት ነው። ምክንያቱም ንብረቱ በተከራይ ውስጥ ስለተያዘ። አሁን ተከራይ እንዴት እንደምንጨምር እናያለን። መጀመሪያ ወደ ፈጠረው ህንፃ እንገባለን። ከዛም የምንፈልገውን ወለል እንመርጣለን። ከዚያም ከክፍሎቹ ውስጥ ተከራይ ለመመደብበት የምንፈልገውን ክፍል መርጠን ተከራይ ጨምር ወይም አድ ቴናንት የሚለውን እንጫናለን። በሚመጣው ገጽ ላይ የተከራዩን የመጀመሪያ ስም እና የአያት ስም እና ደግሞ የስልኩ ቁጥርን እንሞላለን። ተጨማሪ መረጃ ለማስገባት ተጨማሪ ወይም ሞር የሚለውን ተጭነን ንግድ ካለን የንግድ ስም እንዲሁም ተከራይ ፎቶ እና የመንግስት መታወቂያ ምስል ማከል እንችላለን። መረጃውን ከሞላን በኋላ ጨምር ወይም አርቴናንት የሚለውን በመጫን ተከራዩን እንፈጥራለን። ከዚያም ወደ ውል መሙያ ገጽ እንዘዋውራለን። እዚህ ገጽ ላይም አራት መሞላት ያለባቸው መረጃዎች ይኖሩናል። የመጀመሪያው የውል የመጀመሪያ ቀን ነው ወይም ኮንትራክት ስታርት ዴት። ዛሬ ከሆነ ምንም ሳይለወጥ መተው ይቻላል። የውል ቆይታው ጊዜ ደግሞ ኮንትራክት ዱሬሽን ነው የውሉ ምን ያህል ጊዜ እንደሚቆይ ለምን ያህል ወራት እንደሚቆይ አመታትም ቢሆን በወራት እናስገባለን ማለት ነው። ለምሳሌ አንድ ዓመት ከሆነ 12 ወር፣ ሁለት ዓመት ከሆነ 24 ወር እያለን ማለት ነው። ከዛ ደግሞ የክፍያ ዑደት ወይም ፔመንት ፍሪኩንሲ አለ። ክፍያውን በየስንት ወሩ እንደምንቀበል እንሞላለን። ለምሳሌ በየአንድ ወሩ፣ በየሶስት ወሩ ሊሆን ይችላል። ከዚያም ለእያንዳንዱ ክፍያ ጊዜ ምን ያህል ገንዘብ እንደምንቀበል እናስገባለን። ማለትም ክፍያው ወርሃዊ ከሆነ የአንድ ወር ገንዘብ በየሶስት ወሩ ከሆነ ደግሞ የሶስት ወራት ድምርን እንሞላለን ማለት ነው። ሁሉንም ሞልተን ከጨረስን በኋላ ፍጠር ወይም ክሬት የሚለውን እንጫናለን። ውሉ በተሳካ ሁኔታ ከተፈጠረ በኋላ አሁን ወደ ክፍያ መዝገብ ወይም ሌጀር ገጽ እንመጣለን። እዚህ ላይ መዝግብ ወይም ሪከርድ የሚለውን ስንጫን የመጀመሪያውን ክፍያ ከመዝገባችን በፊት አንድ መልእክት ብቅ ይላል። ይህ መልእክት ከዚህ በፊት ያልተሞሉ ክፍያዎች ካሉን አብረን መመዝገብ እንደምንፈልግ ይጠይቃል። አው ብለን ከመለስን ስርዓቱ ቀደም ብለው መግባት የነበረባቸው ሁሉም ክፍያዎች ይመዘግባል። አይ ካልን ደግሞ የአሁኑን የክፍያ ጊዜ ብቻ ይመዘግብልናል። ይህ ያለፉትን ክፍያዎች ለየብቻ ከመመዝገብ ስለሚያድነን በጣም ስራ ያቀልልናል። አሁን ንብረት ፈጥረን ተከራይ መድበን እና ውል ሞልተን ጨርሰናል። በሚቀጥለው የማስታወሻ ገጽን እናያለን።